መሞከር አይከፋም። ሞክሩት ሞክሩት ሞክሩት። ይጣፍጣል ወይ አይጣፍጥም አትበሉ። ሞክራችሁ ግን እንዴት እንደሚጣፍጠው እንዴት እንደሚመረው ነው የምታውቁት። አለበለዚያ ግን ቁጭ ብሎ ይጣፍጣል ወይ አይጣፍጥም ብላችሁ ካሰባችሁ በምን ታውቃላችሁ? ስለዚህ ተነሱና ሞክሩ። ዛሬ ይውዬ ይዤ መጣሁ። ዛሬ ለየት ያለ ነው በጣም ወዳቻለሁ። ሰላም ሰላም ቤተሰቦቼ፣ ሰላማችሁ ይብዛ። ዛሬ እንደምታዩት ለየት ባለው ቪዲዮ መጥቻለሁ። መጥበሻ ላይ ዘይት ጨመርኩበት፣ ትንሽዬ ዘይት። እንዲሁም ደግሞ በዚህ ድስት ላይ ደግሞ ውሃ ነው የጨመርኩት። ውሃ ብዙም አይደለም ትንሽዬ ውሃ ነው የሚጨምረው። እስቲ ተከታተሉ። በጣም ወዳቻለሁ ላይክ ሼር፣ ሰብስክራይብ እንዲሁም ኮሜንት መስጫ ላይ ሀሳብ አስተያየታችሁን ገጭ ገጭ ገጭ አድርጉልኝ። እሺ ወዶቼ፣ በጣም አመሰግናቸው ለምትሰጡ ለምትጽፉ ኮሜንት። በስማ እኔ ሁለትም ሶስትም የምትጽፉት ኮሜንት ያስደስተኛል። አመሰግናቸዋለሁ። ወደ አሰራሩህ እንሄዳለን ማለት ነው። በጋለው ዘይት ላይ ስጋ ጨመርኩበት። እስቲ አብረን ጥብስ ጥብስ ጥብስ እናረጋለን ማለት ነው። ይህ መዳም ቅመሞች፣ ሞክሩ ሞክሩ ሞክሩ ትወዱታላችሁ ብዬ አስባለሁ። አመሰግናችኋለሁ። ማስታወቂያ ግን አታሳልፉ። ቅመም ጨመርኩበት። ምንድን ነው የጨመርኩት ብትሉ በአራት ነው የጨመርኩት። በአራት ማለት ይሄ ብዙ ነገር ቅመም ያለው ነው። በነገራችን ላይ ከአስራ ሁለት አይነት በላይ ቅመሞች አሉ። አንድ ላይ ማለት ነው። ግን ስማቸውን እንግዲህ ቁርንፉድ አለ፣ መከለሻ አለ፣ አረኔ አልችልም። ስጋ መጥበሻ አለ፣ አረኔ አልችልም። ይቅርታ አድርጉልኝ። እውነት ነው፣ ያው ራሴ ቢያስፈጫ ነበር ማቆ። ግን ብዙ አይነት አሉ፣ ቆጥር አሉ አስራ ሁለት አይነት ነው ያለው ማለት ነው። አስራ ሁለት አይነት ቅመም ያለው ነው። እዚህ ጋ ደግሞ ሶስት ሽንኩርት ይዤ ካች ብያለሁ። እንደምታዩኝ፣ ነው ስጋ የጠበስኩትን ድስት አላጠብኩትም። ለምንድን ነው? እኔ ስራ ማበዘው ለራሴ እንዴ ልቆጥብ ጋይስ። እንደምታዩ ሽንኩርትን ክትፍት ትፍፍ አርጌ እንደዚህ ይጠብሳሉ ማለት ነው። ላይክ፣ አረ ላይክ፣ ምናስባችሁ ነው ላይክ እያረጋችሁ አትለፉ፣ ላይክ አርጉ። ሽንኩርቱ በስሏል ስጋውም በስሏል ማለት ነው። አሁን ጋዙን አጠፋሁት። ይህንን ድስት ከዚህም በፊት ቪዲዮ ሰሪች ያለው ፕሊስ ተጠንቀቁ። ልክ ጋዙን እንዲያጠፋችሁ አትክፈቱ፣ ይተኮሳል። የምር ነው፣ እንደ ጥይቱ ነው የሚተኮሰው። ስለዚህ ሀያ ደቂቃ ሰላሳ ደቂቃ ይፈጃል እስከሚቀዘቅዝ ይህንን ባቄላ ደግሞ ከየት አመጣሽ ብትሉኝ፣ እኔ ህይወዬ እራሴ አምጥቼ ቤት ውስጥ ነው ያዘጋጀሁት። ለአንድ ቀን የሚጠቀመውን በረዶ ቤት ውስጥ ነው ማስቀምጦ ደስ ዘግቼ ማለት ነው። ደግሞ እሱንም ይዤ መጣለሁ። እንግዲህ አሁን ወቅቱ ራሱ ክረምት አይደለም፣ አሁን ይጀምራል። ወቅቱ እየመጣ ነው። ይዤ መጣለሁ። እንደሚታዩት በጠበስኩት ሽንኩርት ላይ ከጨመርኩበት ከዛ ጨምሬም እጠብሳለሁ እ በነገራችን ምግብ ስሰራ እንደዚህ በጣም ነው የሚወደው። እየጠበስኩ ጋፕ እየሰጠው አስር ደቂቃ አምስት ደቂቃ እጠብሳለሁ እያንዳንዱን ማለት ነው። እና እንደ ቤቱ ነው እንጂ እንደ ጎረቤት አይደለም። ቤተሰቦች እንግዲህ ከሀያ ደቂቃ በኋላ ድስቱ ቀዘቀዘ፣ ከፈትኩበት ውሃንም እንደዚህ በሙስባየ ወይም በውም ፊት እያረኩ ነው እንግዲህ። እንደምታዩት ዛሬ እየሳቃችሁ ቪዲዮን ተመልከቱ። በቃ እየሳቃችሁ ዘና ፈታ ብትን ብትንትን እያላችሁ እያያችሁ ደግሞ በዛም ሳቃችሁንም፣ ሐሳባችሁንም፣ አስተያየታችሁንም ኮሜንት መስጫ ላይ ቁጭ ቁጭ ቁጭ ስታደረጉ ወይ የሚበል ለጠው ሲቃለው እና አመሰግናል። በዚህ ጎን ደግሞ ሩዝ ማይ በለሰው አለ። ይሄንን አይጣፍጥ የሚሉ ሰው እንግዲህ ያው መታዘዝ ነው ምንም ማለት አይደለም። ቅንጬ በጎኖ ደግሞ ጥብስ ጥብስ እያረኩ ነው። የሚገርማችሁ ግን መዳሜ ስትሰራ ማለት ነው ውሃ ትከልሳለች በላዩ ላይ ነው የምትጨምረው። እኔ ግን ምና ምንድነው እንዶ እንዶ እንዶ በራሴ ለስራ የሚፈጥረው እንደምታየው ከጠበስኩ በኋላ ይሄ ራሱ አስር ደቂቃ ነው የፈጃ። ከዛ ዬ ስጋ ውሃ ሁለት ቦታ ነው ያከፈልኩት፣ እና ጨመርኩበት እንዲሁም ደግሞ ባቄላ አቤት ጋይ ዛሬ ፈታ እያላችሁ ቪዲዮን ተመልከቱ። በጣም ወዳች አለው። ከዛ ሁለት ቦታ እንግዲህ፣ የልጆች እናት አይደለሁም? ሁለት ቦታ ነው ያከፋፈልኩት ስጋውንም፣ ባቄላውንም፣ ውሃውንም። አቤት እንደ እንደምታዩት ነው። መሲጎኒ ደግሞ ይሄ ደግሞ በነገራችን ላይ ሚሳ ሳይደርስ ነው ምግብ የሚበላው እና ይህንን የሚበለው ቅንጭ የሚበለው ሰው በጣም ከባድ ሰው ነው፣ ወሳኝ ሰው ስለሆነ ነው። እንግዲህ ያለው ነው፣ ምንም አይደለም። እዚህ ጋ ደግሞ እንደሚታወት ግን አጥቤ ያለው የስጋውን የባቄላ ጠበስኩበትን ድስት አጥቤ ያለው። ከዛ ዝብዴ ጨመርኩበት፣ ወይም ለጋቅቤ ይባላል ጨመርኩበት። ከዛ በላዩ ለሩዝ ጨመርኩበት። ሩዙንም ደግሞ እንደተፈረደብ አስር ደቂቃ እንጠብሳለን ማለት ነው እንጠብሳለን እንደ ቆሎ ማለት ነው። ቆሎ ይጠበሳል። እ አረ ቆሎ አይደለም እንደ ስጋው እንጠብሳለን። እየሳቃችሁ ያው ዛሬ ሳቅሳቅ እያላችሁ ስ ሳቃችሁንም ደግሞ ኮሜት መስጫ ላይ እንዳትረሱ፣ አበረታቱኝ። ማስታወቂያ አታሳልፉ። ወዳቻለ ህውየ በርች የምትሉ ደግሞ አቤት አቤት አቤት ውስጤ ናችሁ እናንተ እንደው እግዚአብሔር ይባርካችሁ። አረ አሜን በሉ ተባረኩልኝ። እሺ እንቀጥላለን። እንደ የምታዩት ጥብስብስ እናረጋለን። ያው ቪዲዮ እኮ እያቆራረጥኩ ስለሆነ ነው እንጂ እኮ ሰዓት በጣም ነው የሚፈጃው። ከዛ በላዩ ላይ ባቄለውን እንደምታ ባቄላውን ብሉ እንግዲህ ያው ባቄላ ከበሰለ በኋላ ችግር አይኖርም። ያው ካልበሰለ ነው ችግር የሚኖረው። አያሳስባችሁ ብሉት። እሱንም ደግሞ ከሩዝ ጋር የተወሰነ ሰዓት እንጠብሳለን ላችሁ ስራ ባላይ ላይ ነው የሚፈጥረው። እንደሚታዩት ደግሞ የስጋውን ውሃ በዚህ መልኩ ከዛ እንጨምራለን። አዎ አረ ላይክ እያ እየረሳችሁኝ እኮ ነው ላይክ እኮ ነው ላይክ። ከዛ ዶሮኔ ቴንኪ ዩ አመሰግናችኋለሁ። ይው እንደሚታዩት በስ ስጋውን ደግሞ እንጨምራለን። ያው ስጋው ደግሞ በነገራቸው ሲበስል፣ ወይ እኔ ቤተሰብ ምንድነው፣ ምን ጉድ ነው ምግብ የምትሰሩት? ቆይ እኔ ብቻን ወይ እናንተም ወደ እንደገባ አላቅም ው በዚህ መልኩ በስሏል። በቃ ጨርሰናል ማለት ነው። አሁን ወዴት ነው ወደ ምግብ ነው የምንሸጋገረው? ወይም እንመገባለን። አሁን እዚህ ጋር መከለሻ አለ። ትንሽ ነስነስነስነስ ሳረጋበታለን እንደሚለዋቸው ሁሉም ነገር አንድ ላይ ነው የሚፈጨው። በነገራችን መከለሻ ብቻ አይደለም ሌላ ቅመምም አለ። እዚ ደግሞ ኦርጎ አለ ኦርጎ ኦርጎ አለ። ኦርጎ ከሌለ በሰላጣ በጣም ነው የሚጣፍተው። በሰላጣ ግን የበለጠ በኦርጎ ነው፣ ካልሆነም ደግሞ በሰላጣ በሰላጣ የሚጣፍታል። ሞክሮት ከሌለም ደግሞ ያው ራብታ ቃላቸው አደለ። ከራበን እኮ ብዙ ነገር ነው እንግዲህ ምንም ብሰጠ እንበላለን። ስለዚህ ሞክሩ፣ ብቻ መሞከር አይከፋም። በቃ ቁጭ ቁጭ አርጌአለሁ። አሁን ሰጥቼ ደግሞ ዞር ነው የሚለው። ምንም አይደለም፣ ተመስገን ነው የሚባለው። እንደሚታዩት በቃ በዚህ መልኩ አዘጋጅቻለሁ። ትወዱታላችሁ። የዛሬ እንግዲህ ሳቃችሁንም ያው አስተያየት እኔ ጠብቃችኋለሁ። እውነቴ ነው የምላችሁ። ተባረኩልኝ። ሁሉም ነገር ጨራርሻሉ። በድስት የሚያረገው ወይም በድስት የሚያቀርብበት ምክንያት እስከሚመጡ ይቀዘቅዛሉ ምግቡ። ከዛ ለምን እንዲያረግሽው እንዳይ ሊባል ነው ሺ ሌላ ነገር እንዳታስቡት። ወደፊት ደግሞ በሰፋ ያለው መጣለሁ። ቴንክ ዩ